እና በጣም ጭንቅ ውስጥ ገባች። ይህ አስጨናቂ ብላ የምትለው ሰውዬ በጣም የቤቱን ካርታ ካላመጣሽ እያለ እያሰቃያት ነው። እሷም ደግሞ እነሱ ምንም ቢሆን ብዙ ባለ ውለታዬ ናቸው ብዙ ጊዜ ሕይወቴን ደብቀው የቆዩ ሰዎች ናቸው። ስለዚህ እነሱን ደግሞ አሳልፌ አልሰጣቸውም። ቤታቸውን ደግሞ አደራ ተሰጥቻለሁ። ስለዚህ እኔ እነሱን የቤት ካርታም ሆነ የምን እማውቀው ነገር የለኝም እያለች ራሷን አሳልፋ እየሰጠች ነው። ራሷን አሳልፋ ሰጠች ወደሚለው ስንሄድ በምንድነው ነው የሰውዬ በስለት ነገር አጎዳሻለሁ፣ አጠፋሻለሁ እያለ እያስፈራራትም ነው። ሊናን ለሰኒ ደውላ ባክሽ ድረሽልኝ ስትላት ለሰኒ ደውላ ሁሉን ነገር ድረሽልኝ ችግር ውስጥ ቀኝ ስትላት ሁላቸውም እየሮጡ ሲሄዱ ኪያም ሰኒም ነገር ግን ያልጠበቁት ነገር ነበር ያገኙት። ያልጠበቁን ነገር ያገኙ ምንድን ነው? ሊና ደህናኔ ደህናኔ ብላ እሷ ራሷ ደህና ሳትሆን ደህናኔ ብላ በመለሰቻቸው ሊናም ምንም ሳትሆን እንደሆነ ሰኒና ኪያ በጣም ተበሳጭተው እና ተናደው ተመለሱ። ኪያም ወደ ቤቷ ሄደች። ሰኒም ደግሞ ወደ ቤቷ ስትመለስ መሩም እንዴት ሆኑ ስትል ምንም አልሆኖችን በአክሽን አውቃዬ ቀለደችብን ይሏታል። ስለዚህ ልጅቱ እየገባችበትን ጭንቅና የገባችሁን በግት መከራ የሚያውቅ ሰው የለም የምታውቀው እሷ ናት። አሰላሙ ዓለይኩም ወረህመቱላሂ ወበረካቱ ውድና የተከበራችሁ ቤተሰቦች እንደምን አላችሁ? ልኝን ያለውላችሁ ውድ የጽናት ድራማ ተከታታዮች ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሸር በማድረግ ቤተሰብ የሆናችሁ እንድትቀላቀሉ በአክብሮት እንጠይቃለን። ውድ ተመልካቾቻችን እንግዲህ ለዚህ ቻናል አዲስ የሆናችሁ ሁሉ ሰብስክራይብ፣ ላይክ፣ ሸር በማድረግ ቤተሰብ የሆናችሁ እንድትቀላቀሉ በትህትና በአክብሮት እንጠይቃለን ማለት ነው። ውድ የሀገሬ ልጆች እንግዲህ ውሀ የወሰደ የሚወስደው ያሳሳቅ ነው ይባል የለ። ሰኒ ምን ሆና ነው እያለች ወደ ሌላ ስትል፣ ሊናም ደግሞ ያልተጠበቀ ነገር ሆና ጠበቀቻቸው። ምክንያቱም እነሱን ከነገርሻቸው እገላቸዋለሁ፣ አጠፋቸዋለሁ ብሏት ነበር ማለት ነው። እዚህ ጋር ደግሞ ደፍና ጽናት ምን እየተባባሉ ነው ወደሚለው ስንመጣ ደፍ ራሱን ለማዳን ከጽናት ራሱን ለማስወገድ ለማጋለል እየሞከረ ነው ማለት ነው። ምክንያቱም ጽናትን በቀረባ ቁጥር ኪራ እያበደ ስለሚሄድ አሁንም ራሴ ማጋለል አለብኝ ብሏል። እዚህ ጋር ጽናት ደግሞ በጣም ወጣ ያለና ለየት ያለ ነው። አበደች፣ ሰከረች፣ ከብቶቹን ትታ የምትሄድበት ቦታ ትፈልግ ጀመረች። ወይ ጽናት አንቺ ከኪራ ብሰሽኮ በጣም ቀናሽ። ኪራም ደግሞ በጣም ደስ አለው። እንዲ ጽናቴ በእኔ ቀናሽ ማለት ነው

እዚህ ጋ እንግዲህ ደብም አዎ፣ ደግ አድርገሽ እስኪ የመጣው ቤት አጫወታችኋለሁ። አንዳንድ ጊዜ ራቅ ማለቱ ጥሩ ነው ብዬ ነው ይላታል ማለት ነው። እሷም ደግሞ እሺ፣ ደብ አመዘግናለሁ በቃ እኔም ንሂድ አንተም አትቅርቢት እየመጣ ብላው ትሄዳለች። የጽናት አብሮ አደግ ደብ የሚወዳት የሚያከብራት የሆነው ነው ማለት ነው። እዚህ ጋር እንግዲህ ተመልካቾቻችን መሮ ማንጋ እያወራች ነው። እነሰኒ ወደ ሌና ከሄዱ በኋላ መሮ ከናሆሚ ጋ እያወራች ነው። ናሆሚ ጋ ምን እየተባባል ነው ወደ ሚለው ስንሄድ ናሆሚን የት ነሽ? ምናምን ሲላት ከጽኒ ቤት ነኝ ምናምን ትለዋለች። እና ታዲያ መምጫህ ደረሰ እያለችው ነው ማለት ነው። ናሆሚ የድራማው ድምቀት ነው። ይምጣለን የምትሉ ውድ የተከበራችሁ ቤተሰቦቻችን፣ እዚህ ጋር እንግዲህ ቅዱስ የገባበት ዋርጣ ይህ አንፈጥ የሆነ እርጥብ የሆነ ናት የሚባል ልጅ እንዲሱ አንፈጥና እርጥብ ያለች ሴትዮ ቤቱ ይዛበት ትመጣለች። አለቃዬ ናት እያለ ማለት ነው። ከዛ ይህን አይነት ሴ ሀፒን ሲለው ከጀርባው ሁና ትደርስበታለች። ትሰሚኛለሽ እኔ የሚለጣጠፍብኝ ሰው አልወድም። ይችን ሴትዮን ይዘህ ልቅ ትላለህ ትላለ ከቤቴ ይለዋል። እና ደግሞ ምንድን ነው የምትለጣጠፍብኝ ይለዋል ማለት ነው። እዚህ ጋ መሩ እነ ሰኒ ሲሄዱ እሷም ለመሄድ ሞከረችና አልቻለችም። ከዛ ተመለሽ መርዬ አንቺ እቤት ጠበቂኝ እኔ ደውዬ ሁሉን ነገር አሳውቅሻለሁ፣ ተመለሽ ብለው መሮን ይመልሷታል። ፅ ኪያና ሰኚ ይሄዳሉ ማለት ነው። እዚህ ጋር ምን እየሰሩ ነው? ይህ ነው እንግዲህ በጣም የጓዳና ተዳዳሪ ልጅ ነበር። እናቴ ወልዳ ጥላይ ነው፣ ምክንያቱም በእነሱ ምክንያት ነው ወልዳ እናቴ ጣለችን እያለ ልጁ እያበደ ነው ማለት ነው። ስለዚህ ምን ተፈጠረው ወደሚለው ቀጥታ ስንሄድ የቤቱን ካርታ ተቀብሎ እነሱን ሜዳ ላይ ማስቀረት ነው የሚፈልገው። እንግዲህ ተመልካቾቻችን፣ ሰኒና መሩ ኪያ ከስኒ ቤት ተሰባስበው ቁጭ ብለው ምሳ በልተው አውርተው ተጫውተው ያሉ ተደውልና ያልጠበቀቸውን ነበር ስትወያቸው፣ ከዛ እነሱ ደንቅጠው ወደ እሷ ጉዟቸውን ያደርጋሉ። በአክሽንታያተን እኔም እንደዚሁ ብላኛ እንደ። ፕራንክ አደረግሽ ነው ብላኛለች። ስለዚህ ፕራንክ ሊሆን ይችላል ትላለች። አይ አልመሰለኝም ትላለች። ተመልካቾቻችን ሰኒ ጽናትና ኪራ ምን እያለ ነው የሚባለው? ወደዚህ ስንመጣ ኪራ እንግዲህ ሰኒ በጣም ከእነንትና ቤተደክ እያለ እያስጨነቀችው፣ አዎ እጅ ምግብ አልበሉኝ ምናምን ኧረ ነው ይዛ ነው ከዛም በላይ እያለች ልጅቲቱ። በላይ እያልክ የምጠራት እስከ አያቷ ስም አስጠራችው ማለት ነው። በጣም የሚገርም እኮ ነው። ተመልክቷት ይሄ ወዲ አድ ላይ እንግዲህ ዳር ወጥቷል ማለት ነው። ጽናት በጣም ተቀይራለች፣ አይኗ ፈጠጠጥ ብሎ በኪራ ቅናት ማለት ነው። እዛ ያሉትን ሴቶች ደግሞ ሰልችቼ በመጣ እዚህ ጋር ደግሞ ትከተለኝ ኪራ እያለች የእሱ አለማስታወስ ትዘላላትም ሊና ደግሞ ዛሬ እንትን የሌለው ዶሮ መስላለች። እሳ ምን ሆና ነው ዱምዱምዱም ብላ ማለት ነው? በጣም ዛሬ እንኳ ከፍቷታን እያለቀሰች ነው። እዚህ ጋ እንግዲህ ችን ቀበጥ ተመልክቶልኝ እነሱ ትተዋት ቁሽና ውስጥ ገብተዋል ማለት ነው። ምን አይነት ዋናት በጣም አስጠላቸው የምር ቅዱሴ በጣም ተናደደ ማለት ነው። እዚህ ጋ እየተሞላቀቀች ቤቱ በጣም ያሙራን እያለች እየተሞላቀቀች ነው። እረ፣ ናቲ ባከ ምን ይቷንስ? ይህን ይዘብኝ የመጣው እያለ በናቲ ተቀይሟል ማለት ነው። ውድ ተመልካቾች ለዚህ ቻናል አዲስ የሆናችሁ ሁላችሁም ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እየሆናችሁ ተቀላቀሉ። ይች ደግሞ በጣም ታበዛዋለች። የሰው ልጅ ቢሟላቀቅም እኮ ቢደለም አለው። ይች ደግሞ በጣም ከዚህ ላይ ጠናባት። ይሄ ምን አይነቱ ዋናት በእናታችሁ! ረ በረድበይ። ናቲ ጭራሽ አላመረብሽም፣ የምሬን ነው ምልሽ እዚህ ጋር ጽናት እንግዲህ በቅናት እንደምትመለከቷ ፍርፍር ፍርፍር ፍርፍር ፍርፍር እያለች ነው። ወይ ጽናት እስኪ ራስሽን እንግዲህ ተቆጣጠሪ። ግን እናት ምን አስበሽ ነው ኪራ እንዲሆነ ኸላስ ጽጽ በቀል ሌላ ነገር አያቅም ማለት ነው። እዚ ጋር ተመልካቻችን ተመልከቷቸው። ኪራና ጽናት የምር ግን ፍቅረኛሞች ናቸው። እንዲህ አይለያዩም እኮ ሁላችሁም ሰብስክራይብ ማድረጋችሁ፣ እንዳትረሱ ከብቶቻቸው ተመልከቱ፣ ከጀርባቸው አሉ። የኔ እናቶች ክስስት ብለዋን፣ ከብቶቹ ማለት ነው። ሁላችሁም ሰብስክራይብ፣ ላይክ፣ ሼር አድርጎ። እዚ ጋ ቀረ እያለች እየጠበቀችው ነበር። እሱም መጣላት ጽናት። ይመጣሉ ይችላት እባክህ መጣ እያል ይተባጫዋል ማለት ነው እዚ ጋ ምሳሌ አቅርብ ብላቸው ሰኒ ኩሽና ውስጥ ገብታ መሮና ኪያ ቁጭ ብለዋል ማለት ነው። እዚህ ጋር እንግዲህ ስለተጎዱ ስለፍቅር ስለ ፍቅር ሕይወታቸው ሲያወሩ ሰኒም ኪምሮን ትቷት እንዲሄደ በጣም ልቧ እንደተሰበረ እና ልቧ እንዳዘነ ነው። እዚህ ጋር መሩም አዎ አንዱ እንዳለው ሆኖ ደግሞ ሁሉም አንድ ነው ማለት አይቻልም፣ ከሁሉም ጥሩም አለ መጥፎም አለ ትላለች ማለት ነው። እዚህ ጋር እንደምትመለከቷት ይችም ኪያም እንደምትመለክተው ምን እየሰራኝ ነው ስንመጣ እውነት ነው ትላለች ማለት ነው። ስንም እንደዛው በጣም የሚያምሩ ውብ ውብ የሆኑ ሴቶች ናቸው። ውድና የተከበራችሁ ቤተሰቦች ሰብስክራይብ፣ ላይክ፣ ሽር ማድረጋችሁ በአክብሮ በአክብሮት ውድ የሀገሬ ልጆች በያላችሁበት የዓለም የምትከታተሉ ሆናችሁ የምትከታተሉኝ ተመልካቼ ለቻናሌ አዲስ የሆናችሁ ቻናል ሰብስክራይብ ላይክ፣ ሼር እያደረጋችሁ የደወል ምልክቱን በመጫን ቤተሰብ እየሆናችሁ ተቀላቀሉ። እዚህ ጋር እንግዲህ የተረገመ ሰይጣን የሆነ በዛብህ የሚባል ሰውዬ አውቄ ለማስመሰል ታሪቅ ያለው ልበለው ወንድሜን ከእስር ቤት እስከወጣ ከዛ በኋላ ይህን ሽማግሌ መቃብሩን ነው የምከፍትለት እያለ ይሳደባል ማለት ነው። የጽናት አባት ደግሞ አልተዋጠላቸውም እልፍ ብሎ ከበቃ እሳቸው ዘወር ብለው ሰላምታ ሲጠይቁት፣ እንዲህ ጋሼ አንቱ ነው እንዲህ ይላል። አዎ ደግሞ ዛሬ ምን እያሰብክ ምን እያስተነተንክ ነው? አረ ምንም አላሰብኩት፣ ስለ ጥሩ ጥሩ ነገር እያሰብኩ ነው፣ ስለሚቀጥለው ስለሚመጣው ነገር እያሰብኩ ነው ይላቸዋል። አይ አንተ ያልቅብህም። እንዴት አደራችሁ ማለትን እንኳ ተውከው። እንዴት አደራችሁ እኮ የፈጣሪ ሰላምታ ነው። እንዴት አደርክ ሳትለኝ ታልፋልህ ይላሉ፣ ጋሼ ማለት ነው። እሱም ደግሞ መለስ ብሎ እንዲህ ጋሽ አንቱ ነው እንዲ እያለ ይመለሳል። ውድ ተመልካቾቻችን ሰብስክራይብ ላይክሽር ማድረጋችሁ እንዲያትረሱ እዚህ ጋር ነው እንግዲህ ጋሽን እየለፋቸው የነበረው ግን እነሱ አናልፍም ብለው ጠሩት። ከዚያ ሲጠሩት እሱ ያልተጠበቀ ነገር ማምጣቱ እየታወቀ ነው። ውድና የተከበራችሁ ቤተሰቦቼ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ላይክሽር በማድረግ ቤተሰብ እየሆናችሁ እንድትቀላቀሉ በትህትና ጠይቃለሁኝ። ውድ የሀገሬ ልጆች እዚህ ጋር እንግዲህ እናቴ ደውሎ ቅዱስን፣ ባክህን ቁልፉን አቀብለኝና ሚጠጠየን ከቤት ይዣለሁ ይለዋል። አረባክ እውነትህን ነው ይለዋል። እኔ ለአንተ ቁልፍ ጥዬ እምሄድ እንስሳ መስለሃለሁ ይለን ቅዱሴ እሺ በቃ ቅዱሴ መጣን እናቶለ ተባብለው እዛ ከቅዱሴ ቤት ይወስዳታል። በጣም ሞቅ ቅቄ ያለች እና እርጥ ባጠብ ስትሆን ሲያያት ቅዱሴም የምን ያህል እንደጠላት ለነገራቸው አልችልም። እዚ ጋር የሰውዬ እኔ እኮ ነገሮችን ማሳልፈው ለወንድሜ ስል ነው። ከወንድሜ በኋላ ግን እያንዳንዳቸው ዋጋቸውን ነው የምሰጣቸው ይላል ማለት ነው የሰው ላይ ክፋት በዚህን ጥግ የሰፈሩ ሰው እኮ ክፉ አድርገውን የሚያስቡኝ ይላል። ታዲያ የሰፈረ ሰው ክፉ አድርገው ካሰቡ የሌላው ሰው ምን እንዲያስብ ትፈልጋለህ? ውድና የተከበራችሁ ቤተሰቦች፣ በቀጣይ ቪዲዮ እስከምንገናኝ ደና ደና ደና ሰንብቶ እያልኩኝ የምሰነባበታችሁ ይሆናል። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳትረሱ። ወዳችኋለሁ፣ አክብራችኋለሁ። በቀጣይ በአሪፍ በአሪፍ ቪዲዮዎች አገናኝን።